እኔ ማለት የሆነ ሰው እንዲያለቅስብኝ አልፈልግም። የሆነ ሰው በእኔ ምክንያት እንዲከፋ አልፈልግም። ይገባቸዋል ብዬ አስባለሁኝ እና ማንም ሰው የሆነ ሰው ላይ ሊፈርድ አይችልም። ነፃነት ላይ ጭፍን ጥላቻ ያለብን የሚመስላችሁ ሰዎች ነፃነት ላይ የተለየ አጀንዳ የያዝን የሚመስላችሁ ሰዎች መጀመሪያ የኛን የቪዲዮ አመጣጥ ምክንያቱን የማትረዱ ናችሁ ብዬ አስባለሁኝ። እንግዲህ በተለቀቀው ቪዲዮ ላይ ነፃነት ወደ ገዳም ለጥቂት ቀናት እራሷን ለማረጋጋት ሄዳለች ማለት ነው። ስለዚህ ይህ ነገር ሰዮ ደጋረግሽ፣ እግዚአብሔር ይርዳሽ፣ ፈጣሪ ካንቺ ጋር ይሁን፣ የሄድሽበት መንገድ ትክክል ስላልነበረ ከዛ ወጥተሽ ወደ ራስሽ ህይወት ይመልስሽ ብለን መልካም መመኘት ነው እንጂ ያለብን። ባለፈው እንዲያርጋችሁ፣ በአሁኑ እንዲያርጋችሁ የምትሉ ልጆች ትክክል አይደላችሁም። እኛ ኦዲየንስ እና እንዲሁም ደግሞ ቪዲዮ የምንሰራ ልጆች የምንሰማውን ነው እንጂ ሐሳብ የምንሰጥበት በሬ ወለደ ብለን አይደለም የምናመጣው። ተረዳችሁኝ አይደለም? ሰላማችሁ ይብዛ ቤተሰብዬ፣ እንዴት ናችሁልኝ በመላው ዓለም የምትገኙ ወገኖቼ። አንድ ማጤን ያለብን ነገር አለ። ሰው ሆኖ እዚች ምድር ላይ የማይሳሳት ማንም የለም። እኛ ሰዎች ማለት ነው ስንፈጠር ደካማ ጎናለን፣ ጠንካራ ጎናለን እኛ ነፃነት ላይ ያን ያክል እንድንናገርና በጣም በቃ በብስጭት ውስጥ ሆነን አጓጉል ነገሮችም ከኛ እንዲወጡ የሆነው ምክንያታችን ነፃነት ግልጥ አርጋ መጣች። እንዴት አርጋ መጣች? አገላለጧ በትክክል ማለት ነው አብርሃም ነገ የኔ ይሆናል ብላ በቃ ፊት ለፊት ማለት ነው አግብቻ አለው ልጅቷ አርጉዝ ናት ካላት ነፃነት ማጤን ነበረባት አልነበረባትም? እስቲ ንገሩኝ ቤተሰብዬ ለሀቅ የምንኖር ካለን ማለት ነው። ስለዚህ እንዲህ ምን ያህል አይናውጣነት ነው? ምን ያህል ድፍረት ነው? በዚህ ልክ የድሮ ጓደኛዋን አሁን ላይ እንዲህ ድሮ ስላደረገኝ እንዲህ ቃል ስለገባልኝ አልተውም ነገም ዛሬም የኔ ነው ብላ አንዲት ሴት ስትመጣ ምን ሆነሻል? እሱ እኮ ህይወት መስርቷል። ምን አይነት ድፍረት ነው? ምን አይነት አይናውጣነት ነው ብለን ተናግረናል። ይሄ ደግሞ ዛሬም ነገም ፊት ለፊት የምጋፈጥበት የምኮራበት ነው። በእኔ አስተሳሰብ ለምን ብትሉኝ ቤተሰብ፣ እኔ አንዳች ቆርጦ ቀጥል የሆነ ቪዲዮ አላመጣሁም። ያኔ ነው የማፍርበት፣ እኔ ዩቲዩብ ላይ የማፍርበት ብያችኋለሁ ከዚህ በፊትም ያልሰሩትን ሰሩ ብዬ ስመጣ ያኔ፣ አዎ በቃ ላፍርበት ይገባኛል። ግን ነፃነት መለስ ብላስ የሰራችውን ቪዲዮ ትመልከተው። ቤተሰብ አሁን እኮ ነፃነት በፍጹም ኦዲየንስ መውቀስ የለብሽም። ለምን መሰለሽ አጠገብሽ የነበሩት ጓደኞች አንቺነትሽን በደንብ ጠንቅቀ ያውቃሉ? የምትሰሪውን ነገር ጠንቅቀ ያውቃሉ? ወደኛ ስትመጪ ግን በምንድን ነው የመጣሽልን? ይመጣሽልን በቪዲዮ ነው የመጣሽልን። አመጣጥሽ ደግሞ አብርሽ የድሮ ኤክስ የነበረ እስቲል አሁን ድረስ እንደዋወል ነበር። ስቲ መንጫጫት ጀመርን እኛ አብርሽ እንዴት ታደረጋለህ እያልን። አሁን አሁን እኮ ነፃነትን ብቻ አልነበረም እየወቀስን የነበርነው፣ ነው አብርሽንም፣ በጣም ብልግና ነው በትዳር ላይ አመንዝራህል እያልን ይያልን እየተቸ ነው ነው ፊት ለፊት አንዳንዴም ደግሞ ከእውነት ጋር የሚፋለሙ ሰዎችንም ትክክል ናችሁ የስህተት መንገዴ አስተውሎት እንዲኖረ መስመሮች ሆናችኋል፣ ቢያሽም ልታመሰግኝን ይገባል። ከይቅርታ ጋር ማለት ነው። አንዳንዴ በአንቺ ላይ ዝም ብሎ ጥላቻ አይነት ቪዲዮ የሚሰሩትንና አንቺ ሄድሽበት መንገድ በጣም ሮንግ ዌይ እንደሆነ ከስተትሽ እንድትታረሚ የሚነግሩሽን ሰዎች መለየት ያስፈልጋል። እኔ በበኩሌ ቤተሰብ እግዚአብሔር በሚያውቀው ነው ምላችሁ። አላቅም አንዳንዴ አንዴ ሰው ነኝ ልሳሳት እችላለሁ ግን በተቻለኝ አቅም እኔ ዩቲዩብ ላይ ቪዲዮ ሀሳብ እየሰጠው እስከምሰራው ሰዓት ድረስ የተሰማኝን ነው እንጂ ወደ እናንተ ይዤ የምመጣው ባየሁት ልክ ከዛ ውጪ በሬ ወለደ ብዬ ወይም ደግሞ እነሱ ያላረጉትን አደረጉ ብዬ መጥቼ አላውቅም ልክ ነኝ አይደለሁም ሀሳብ መስጠት ትችላላችሁ በጨዋነት በኮሜንት ማለት ነው ስለዚህ ነፃነት ደግሞ አብርሃም ትዳር አለኝ ሚስቲሚስቴ አሁንም እርጉዝ ናት ካላት መሸሽ አለባት መሸሽ ነበረባትም። አሁን ያ አልፏል። አሁን ደግሞ ነጻነት ምን ላይ ናት? እግዚአብሔር ይመስገን ይህ ቪዲዮ ስላየው ነጻነት ቤት ለምን ብትሉ የሰው ልጅ በምድር ላይ ብዙ ፈተና ያጋጥመዋል። ምድር ላይ የሚያጋጥመውን ፈተና ደግሞ ተቋቁሞ ለማለፍ መንፈሳዊ ህይወቱ ጠንካራ መሆን አለበት። ስላልነበረም ለሩታና ለአብረሽ ጭምር ሩታና ብርሽ ተው በአለም ብቻ መክነፋችሁ እናንተም ብዙ ጉዳት ውስጥ ይከታችኋል። ቢያንስ አንዳንዴ መንፈሳዊ ህይወታችሁ ጋራ ከፈጣሪ ጋር ተማከሩ፣ ወደ መንፈሳዊ ነገር አዘንብሉ። ይሄ ነገር ህይወታችሁ ውስጥ ያለው ችግር የሚቀረፈው ያኔ ነው እያልኩላ ለነ ሩታ መመክር ሰው ነኝ እኔ። ስለዚህ ዛሬ ደግሞ ነጻነት አያችሁ፣ አንዳንድ ጊዜ በጣም የሚወገሩ ሰዎች፣ ጥፋት ውስጥ የተገኙ ሰዎች፣ በጣም በቃ ሰዎችን ያስጨነቁ ሰዎች፣ አይን ላፈር የተባሉ ሰዎች እግዚአብሔር ያነሳቸዋል። ዛሬ ፈጣሪ ወደደ። እሷ መልካም መንፈስ አደረባት። መረጋጋት የምትችለው እኛ በተንጫጫ ነው፣ ቪዲዮ አይደለም። በቃ ትክክለኛ ምርጫ ነው የመረጠችው። ማድረግ ያለባት ምንድን ነው? ለአንድ ምግ፣ ለሁለት ቀን፣ ለሶስት ቀን ገዳም ሄዳ እርፍ ብላ ፈጣሪዋና እሷ ብቻ እየተነጋገሩ የምትፈታው የህይወት ቁልፍ አለ። ገባችሁ አይደለ? ዛሬ ማንም ሰው የፈለገ ሀሳብ ሊሰጣችሁ ይችላል፣ ሊተቻችሁ ይችላል፣ ሊናገራችሁ ይችላል። ከፈጣሪ በላይ ግን መፍትሄ የሚሰጣችሁ ማንም የለም። ስለዚህ ነጽ የደችበት መንገድ ዛሬ ያስጨበጭብላታል እግዚአብሔር ይርዳሽ አሁንም እግዚአብሔር የልብሽም መሻት ይሙላልሽ እኔ ጥሩ ነገር ሲመጣም በዚህ ልክ የምናገር ከልክ ያለፈ ደግሞ ለአይምሮ የሚከብድ በሰው ህይወት ውስጥ ገብቶ ችግር የሚፈጠር ነገርም ሲመጣ እንዴ ብዬ የምጩ ሰው ነኝ ለምን የእናቴ ልጅ አትሆንም ለማንም አልማድላት አልፈልግም ለህሊናዬ ነው የምኖረው እኔም በበኩሌ ለህሊናዬ ለመኖር ነው እምሞክረው ሰውኔ ጎደሎ ሊኖረኝ ይችላል። ቤተሰብዬ ግን ሩቅ አትሄዱ። ነፃነት ትናንት ነው የመጣችው። የት እናውቃታለን? እኔ ነፃነትን ከዚህ ፊት አላውቃት በእና አብርሽ ህይወት ውስጥ መታን ያወቅኳት አይደለም እንዴ? አብርሽና ሩታ ግን ወደ ዩቲዩብ ሲመጡ እኔ አብርሃምን ድሮ በሚያሳዝን ላይፎቹ በሚያደርጋቸው ነገሮቹ በጣም ቲፎዞ የሆንኩኝ ማለት በጥሩ ስራው ቲፎዞ እኔ ለማንም በጥሩ ስራ ቲፎዞ መሆን የምፈልግ ሰው ነኝ። በቃ ጥሩ ከሰሩ ብደግፋቸው እነዛን ሰዎች ጎበዞች፣ በርቱ ብላቸው ከእኔ የሚጎድል ነገር የለም። መልካም ነገር ነው የተመኘሁት እንጂ መጥፎ ነገር አይደለም። ጥሩ ያልሆነ ነገር ሲሰራ ግን አብርሃምና ሩታንም እኔ አለቃችሁ አለቃቸውም የምታቁኝ ታቁኛላችሁ። ከዚህ በፊት ሩታ ከአንድም ስንቴት በጣም ከባድ ጥፋት ሚዲያ ላይ ስትሰራ አልለቀኳትም አሁን ሩትዬ እንደምላት እንዳይመስላችሁ። ዞር ብላችሁ ቪዲዮዎችን ወደኋላ ማየት ትችላላችሁ። ሩታ ሩታ ያጠፋሽ ጊዜ፣ ትክክል ያልሰራሽ ጊዜ ሩታን ሰውቅሳት ነበረ። አሁን ላይ ደግሞ ሩታ ያንን መንገድ ትታ ተስተካክላ መጣ። ደግሞ አብርሃም ደግሞ እንደዚህ ጥፋት መንገዱ ሳየው አብርሃምን የምገስጸው የምቆጠው ባየሁት ልክ ነው። አያችሁ እኔ እዚህ ጋር የውሸት ይፎዞ መሆን አልፈልግም። አብርሃምን በጥፋቱ ያጠፋ አብርሃሙ ጀግና አብርሃም አንበሳ በርታ ምናምን አልለውም። መልካም ሲሰራ መልካምነቱን አጉልቼ ነው ማሳየት የምፈልገው። ከዛ ባለፈ ጥፋት ሲኖር ደግሞ ይህ ነገር ልክ አረለም ላለሁ። በቃ ይሄ የእኔ መርህ ነው። ዛሬም ነፃነት መጣችና እና አብርሃም ህይወት ውስጥ የማየውን ነገር ስለተናገረች ያ ነገር ለማናችንም አንጫጭቶናል። አንድ ሰው ከመሃል ቢነቅፋት ሽምቀኛ ሸረኛ ነው ብላ ልትወት ትችላለች። ሙሉ ኦዲየንስ እንኮ እንዴት በሰው ትዳር ትገቢያለሽ፣ በቃ ይሄ ልጅ ህይወት ይዟል ምን ይሰራልሻል ስትባል እሷ ቶሎ ብላ መመለስ ነበረባት። ስለዚህ እዚህ ጋር ተመልካች ላይ ብቻ አይደለም ጥፋት መለከክ። ተመልካች ሲጀመር ኦዲየንስ ኮሜንታተር በጣም ያስተውላል ቤተሰብ እኛ ቪዲዮ የምንሰራው ሰዎች ማለት ነው የለቀቃችሁትን አይተን ነው ሐሳብ የምንሰጠው እንጂ ከዛ ውጭ ጥላቻ የሆነ ነገር የለቀቀ ካለ እሱ ይጠየቅበት። ግን ነፃነት እውነት ለመናገር እስካሁን ከሰራሻቸው ቪዲዮዎች በጣም አንጀት የሚያደብኑ ብዙ ብዙ ንግግሮች ተናግረሻል። ማለት አንቺን የመሰለሽ ቆንጅዬ ልጅ እውነት ስንናገር ማለት ነው ምን ያንሳታለች? ልጅ ቆንጅዬ ናት፣ ወጣት ነች። በጣም በህይወቷ ውስጥ ብዙ ነገር ማከናወን የምትችል ይሄ እድሜዋን አንድ ባለትዳር ከሆነ ወንድ በፊት ታሪኳ ውስጥ ጥቁር አሻራ ጥሎ ካለፈ ወንድ ጋር ድጋሜ ያንን ሰው ባል ለማድረግ ያንን ሰው ጓደኛ ለማድረግ ማሰቧ ሮንግ ወይ ነው በቃ ስተት ነው እኛ ያ ነው አእምሯችን ላይ እንደ ሸክም የከበደንና የመጣችበት መንገድ ለጥፋት መስሎ እንዲታየን ያደረገው ስለዚህ እኔ በራሴ በኩል ዛሬም ነገ የምናገራለሁ በሰራሁት ቪዲዮ እስከዛሬ አንዳች አልጸጸትም ትክክለኛ በመጣው ቪዲዮ ልክ ነው የተናገርኩት ፈራጅ አይደለንም። ትክክል ነሽ ነፃነት፣ ፈራጅ ሰው አይደለም እግዚአብሔር ነው ብለሻል። አዎን ትክክል ነው። ግን እናንተ ሚዲያ ላይ ቪዲዮ የምታመጡልን እኮ እኛ አይተን ሀሳብ እንድንሰጥበትም ጭምር ነው። ይሄንን እንዳትረሱ። ስለዚህ ከሰራሹ ነገር ውጪ ጥላቻ መንፈስ ያለበት ሰው ቪዲዮ ሰርቶብሽ ከሆነ ኦኬ ያ ሰው የራሱ የሆነ ስህተት መንገድ የሚሆን ትክክለኛ መንገድ ምን እንዳደረገ ያውቀዋል። እኔ በራሴ ግን እንደ አንድ ዩቲዩበር ቪዲዮቹ ላይ የማየው ነገር ስህተት የመሰለኝን ነገር፣ የሚያናድደኝን ነገር ወጥቼ ሀሳቤን ገልጻለሁ። በቃ ይሄ የኔ እንትን ነው ተፈጥሮዬ ነው። በቃ ይሄ እኔነቴን ነው። እኔ ባጠፋም በራሴ ራሴን ሞቅ ስሰው አይደለም ሰው ቀርቶ ማለት ነው። ስለዚህ ቤተሰብ አሁን ላይ እሷ ወደ ገዳ መሄዷን እንዲያውም ሁላችሁም እሰይ እግዚአብሔር ይርዳሽ በሉ። በእንዲህ መልኩ የሚቃወም ሰው ካለ ይሄ ችግር አለበት ማለት ነው ችግር አለበት። በመንፈሳዊ ደረጃ አንድ ሰው ልቡ ይሰበራል። ብታምኑም ባታምኑም ወደ መንፈሳዊ መንገድ የሚሄድ ሰው ብዙ የህይወት ስህተቶችን ያስተካክልበታል። ነፃነት ደግሞ ራሷን ለመቀየር የተዘጋጀች ሴት እስከሆነች ድረስ ልናበረታታት ነው የሚገባው። ከሩታና ካብርሽ ህይወት ወጣ በራሷ ህይወት መምጣት የምትፈልግ ልጅ ነች። ለምንድን ነው ማና ማናበረታቷ? አሁን እሺ እስከዛሬ ጥፋቷን ስንቆሰቁስ ቆይተናል። አሁን ግን በመልካም መንገድ ህይወቷን አስተካክላ መምጣት ስለምትፈልግ ነቃፊ መሆን የለብንም። አለቀ እንዴ? ምን ሆነናል እኛ? ታመናል እንደ አንዳንድ ጊዜ ጥሩ ሲሰሩ እና በጎ ነገራቸውንም አጉሉላቸው ያልሆነ ነገር ሲሰሩ ደግሞ ከዛ ነገር እንዲወጡ ነው ምን ወቅሳቸው እንጂ እኛ ጥላቻ ኖሮብን አይደለም። ነፃነትን የት እንተዋወቃለን? ከኔ ጋር አብርሃም ጋር የት ትተዋወቃለው? ሩታ ጋር የት ትተዋወቃለው? እዚህ ሚዲያ ላይ እኮ ነው የማውቃቸው። ስራቸው ነው እንደወዳቸው የሚያደርገኝ፣ ስራቸው ነው እንደነቅፋቸው የሚያደርገኝ። በሁሉም ላይ ግን አንዳችም ሰዋዊ የሆነ ባህሪያቸው ላይ ጥላቻ የለብኝም። ይሄ ካለ ሰይጣናዊነት ነው። የዛ ሰው ላይ ያለው የተሳሳተን ሐሳብ ነው ነው ሁሌ የምመነቅፈው ቤተሰብ እንድትረዱ ይፈልጋለሁ። በዚህ አጋጣሚ አንዳንዴ ወገኖች የምናረገውን እናስብ። ማለት አንዳንድ ጊዜ በቃ እኔ ካለሁበት የስህተት መንገድ መውጣት እፈልጋለሁ እንደ ሰው አይምሮ ማስተካከል ፈልጋለሁ የሚልን ሰው አፕሪሼት ማድረግ ያለብን፣ አለበለዚያ እኛ ችግር አለብን ማለት ነው። አይዞሽ፣ በርቺ። ሰው ይሳሳታል ያለ ነው፣ የማይሳሳት የለም። ብለን እውነትም እሷ እንዳለችው በቃ በመልካም መንገድ ብትመሩም ብላለች። ትክክልናት። በነገራችን ላይ እኛ ነቃፊዎች ነን፣ ሲፈጥረንም ማለት ነው። የተሳሳተን ሰው በብልሃት ወይም ደግሞ በፍቅር ወደ መልካም መንገድ መመለስ ችሎታ ያንሰናል፣ ከኔ ጭምር። ስለዚህ ቤተሰብ እንዲህ ሆኖ ሰዎችን ከስተት ማረም አይቻልም። እሷ አሁን ይህን ሁሉ ነገር አልፋ ፈጣሪዋ ሁሌም ወደፊት እንደሚያስቀድማት ካለችበት የተተረማመሰ ህይወት ነፃ እንደሚያደርጋት ስላሰበች ትክክለኛ ምርጫ ስለመረጠች እግዚአብሔር ይርዳሽ በሏት በቃ ከዚህ በኋላ ብትችሉ ማለት ነው መጥፎ ነቀፌታን ተዉ በቃ እንዴ ከፈጣሪ በላይ ምን አለ እስቲ ንገሩኝ ይኸው አብርሃም እያደከመን አደለ እንዴ ልባችን ውልቅ እያደረገ አደለ እንዴ መክሯልን አብርሽ ተውተው ስለምንወደው እኮ ነው የእግዚአብሔርን እኔ አብርሃምን ከበፊትም ጀምሮ ስለማውቀው በዩትዩብ ላይ በጣም ብዙ መልካም ነገሮች እኮ አይምሮ ውስጥ አሉ፣ ቤተሰብ ያንን አንድ ሰሞን ስናገረው ኖሮ ያለው። አሁን ግን የሚሰራው መንገድ የሄደበት መንገድ ትክክል ስላልሆነ እስካሁን ድረስ እየተቸውት ነው። ይሄ ቢያንስ ሰምቶ እንዲመለስ ቢያንስ ስህተቴ ለካ ይሄ ነው ብሎ እንዲሰማን ነው እንጂ እኔ ለአንዳችም ለሰከንድም ቢሆን በማልፈልገው ሰው ላይ ቪዲዮ አልሰራም። ስለዚህ ከፍቅራችን አንጻር ነው እንድትመለሱ የምንፈልገው። እኛ የሰው ልጆች እርስ በርሳችን ተዋደን ተፋቅረን ብንኖር ደስ ይላል። ሰውነንና ደግሞ ስንሳሳት እርስ በርስ ብንተራርምን መልካም ነው። ነፃነትም ደግሞ እንዳለችው ጥሩ ነገር ከተናገረችው ነገር አንጻር በፍቅር ብናደርገው፣ ሰዎችን ሲያጠፉ መመለስን በፍቅር ብናደርገው ይሄ እኔም እቀበለዋለሁ። ምክንያቱም ፍቅርን የመሰለ ነገር የለም። በኃይል ሰዎችን መመለስ አንችሉም። ኃይል ሁልጊዜም ሰዎችን ወደ ጥፋት ነው የሚወስደው። ለማንኛውም ቤተሰብዬ እኔ ነፃነት ከሩታና ከአብርሽዎት ከዚህ በኋላ መውጣቷ ያስደስተኛል። ለምን መሰላችሁ? ሩታን ታርፋለች፣ አብርሽም ያስተውላል። እነዚህም ልጆች ደግሞ ማለት ነው ትዳራቸው ምናልባት ፈረሰ ሲባል አብቦ እንደ አዲስ ተነስቶ አብርሃምም ተቀይሮ ልናየው እንችላለን። እኔ የአብርሃምንም ተቀይሮ ማየት ምናፍቅ ሰው ነኝ። በቃ አብርሃም በቃ ማስተዋል ያለው በቃ። እኛ አሁን ላይ እየሳልን ያለው እንዴት ነው አብርሃም ግዴለሽ፣ አብርሃም ችኩል፣ አብርሃም ነገሮችን ሽፍንፍና አርጎ ለማለፍ የሚሞክር ወንድ እንደሆነ ነው፣ አደረገ ጸባሪው እየመጣልን ያለው። ስለዚህ ያንን አብርሃም ደግሞ እኛ አልፈለግነውም። ያንን አብርሃም ሳይሆን አብርሃም አስተዋዩን፣ ለሚስቱ ትሪት የሚያደርግ ትዳሩን የሚያከብር ጨዋ አባወራ ማይዋሽ፣ ያንን አብርሃም ደግሞ እኔ በሚቀጥለው ፊውቸር ማየት እናፍቃለሁ። የምር ቤተሰብ የምሬ ነው ምላችሁ። እኛ ከማንም ጥላቻ የለብንም። እኔ በራሴ በኩል ራሴን ወክዬ ስናገር ከማንም የሰው ዘርጋ ጥላቻ የለብኝም። ዩቲዩብ ላይ ግን እስከሰራው ድረስ የማየውን ነገር ሳልንጋደድ፣ ራሴንም ስህተት ውስጥ ሳልከት፣ ሰዎችንም ሳላሳስት የተሰማኝን በጨዋነት መግለጽ ነው የምፈልገው። ማንም በእኔ ምክንያት የሀሰት መረጃ እንዲደርሰው አልፈልግም። ገብቷችኋል አይደለም? ያ ሰው ከነበረው ባህሪ ውጭ ከሳልኩት ችግር አለብኝ ማለት ነው እያየን ያለነው ነገር ነው እንድንናገር ያደረገ። ስለዚህ በተለይ ባየነው ልክ ቪዲዮ የምንሰራ ዩቲዩበሮችን እንዳትነቅፉን ጥንቃቄ አርጉ። የምር የሚጠቅማችሁ አይዲያ ከኛ ውስጥ ታገኛላችሁ። ባይዘዌ እኛ እናጠነክራችኋለን ብትረዱም ማለት ነው ያለውን ነገር የሚሰሩትን አትደባልቁን ለማለት ፈልጌ ነው። ለማንኛውም ነፃነት ፈጣሪ እርዳሽ፣ እንደ አንድ ኢትዮጵያዊት ሴት ፈጣሪ እርዳሽ፣ እግዚአብሔር ይስማሽ የልብሽን መሻት። በተለይ ደግሞ ከምንም በላይ ሰው ከስህተቱ ተምሮ ቶሎ መውጣት ሲፈልግ፣ ወገኖች ና አበረታታ። የድሮ ቁስሉን እየቆሰቆስን ማለት ነው ያን ሰው ዘላለም ለማድማት አንሞክር። ችግራችን እኛ ጋር እንዳንዴም አለ አንዳንድ አንዳንዴ አንዳንድ ሰው በፊት ላይ መጥፎ ቦታ ልታገኙ ትችላላችሁ። የሆነ ሰዓት ግን በሚገርም ሁኔታ ያ ሰው ተቀይሮ ስብእናውን አስተካክሎ ደስ በሚል ሁኔታ ሲመጣና የፈጣሪ ወዳጅ ሲሆን እሰይ ወንድሜ፣ እሰይ እህቴ፣ በርቺ ነው የሚባለው። ይሄን የማይል የሰይጣናዊ ሀሳብ ጭንቅላት ውስጥ ያለበት ሰው ብቻ ነው። እግዚአብሔር የማረው ለዚህ ሰው ነው ምለው በተረፈ ቤተሰብዬ ነፃነት እግዚአብሔር እርዳት ወደ ጸበል እንዲሁም ደግሞ ወደ ገዳም ሄዳለች። ያው የተጸበለች ሶስት ቀን ከቆየች ድረስ በመንፈሳዊ ሕይወቷ ሰላምን አግኝታ ከእግዚአብሔር ጋር ተነጋግራ ከዚህ በኋላ መንገዷን አስተካክላ ያለፈው ታሪኳን ወደኋላ ጥላ እመጣለች ብዬ በሙሉ ልቤ አምናለሁ። እግዚአብሔር ይርዳት። እኔ ይህን እመኝላታለሁ። በራሴ በኩል ጥፋት ካጠፋሁ፣ እኔ ያልሆነ ነገር ተናግሬም ከሆነ በእግዚአብሔር ስም ይቅርታ ጠይቃለሁ። እንግዲህ ሰው ስለሆንኩኝ ማላጠፋው ነገር አይኖርም። ሰው ነኝና እናንተ ደግሞ ኦዲየንሶች ናችሁ። እኔ ማሪ ይሄ እኮ ያልሽው ትክክል አይደለም፣ ስተት ነው ይሄ እኮ እንደዚህ ነው ይሄ እንዲ ነው ብላችሁ ልታረሙኝ የምትችሉት። ምክንያቱም እነሱ እነ ነጻነት ሲሰሩ የነበረውን ቪዲዮ አይተን ሀሳብ እንደሰጠንበት ሁሉ እኛ በምንናገረውም ደግሞ ተመልካች አድማጮቻችን ሀሳባችሁን በኮሜንት እየሰጣችሁ እኛንም ማስተካከል ትችላላችሁ። ምክንያቱም እኛም ዛሬ እንዲ በሰዎች ላይ ሀሳብ ብቻ እየሰጠን አይደለም። እንመጣው ነግ እኛም እንደነሱ እየሰራ የምንመጣ በጊዜ ስላለ ስለዚህ ቤተሰብ ይህንን ነው ልል የምወደው። በተረፈ የእነ ሩታ የአብርሽ ህይወት እኔ ሰላም እንዲሆን እፈልጋለሁ። በህይወታቸው ውስጥ ሌላ ሰው ጣልቃ እንዳይገባ ልባዊ ምኞቴ ነው። ከዚህ በኋላ ሰላማችሁ ይብዛልኝ። ቤተሰብዬ ስለነበረን ቆይታ ክብረት ስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። ወዳችኋል ባይ